በሐረሪ ክልል የሕዝብን ፍትሐዊ ተጠቃሚነት የሚያረጋግጡ የልማት ስራዎች እየተከናወኑ መሆናቸውን የክልሉ ርዕሰ መስተዳድር ኦርዲን በድሪ ነግረውናል። አቶ ኦርዲን ይህንን ያሉት ከክልሉ ከፍተኛ አመራሮች በክልሉ እውን እየተደረጉ ያሉ የልማት ስራዎችን በጎበኙበት ወቅት ነው። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በ2018 በጀት ዓመት በክልሉ በሁሉም አካባቢዎች የሕዝብን ፍትሐዊ ተጠቃሚነት የሚያረጋግጡ የልማት ስራዎች እየተከናወኑ ነው። በክልሉ ፕሮጀክቶች ችግሮችን የመፈጸም አቅም በከፍተኛ ደረጃ መሻሻሉን ያነሱት ርዕሰ መስተዳድሩ በቀጣይም ስኬቶችን በማላቅ እና ክፍተቶችን በመቅረፍ ፍትሃዊ የህዝብ ተጠቃሚነትን ለማረጋገጥ እንደሚሰራም አመልክተዋል። አጠቃላይ የካፒታል ፕሮጀክት ስራዎቻችን ቀድሞ ከነበሩ ቦታቀያ በከፍተኛ ሁኔታ መሻሻል አሳይቷል፣ በከፍተኛ ሁኔታ ተሻሽሏል። ግን አሁንም በምንፈልገው ልክና በምንፈልገው ደረጃ አልደረስንም። ቀሪ ስራዎች አሁንም ብዙ ነው ያሉንና ስኬታችንን አሁንም ቀሪ ስራዎች እንዳሉ እንደሚያሳይና የበለጠ ደግሞ ተግተን ከሰራን የበለጠ ውጤታማ ልንሆን እንደምንችል ማሳያ ስለሆኑ በስኬትም ሳንዘናጋ፣ በጩኸትም ሳንረበሽ ያሉንን መልካም ነገሮች የበለጠ እያጠናከርና እየሰራን የሕዝባችንን ሁለንተና የተጠቃሚነት በሁሉም አካባቢዎች ፍትሐዊ በሆነ መልኩ ለማረጋገጥ የሚያስችል ቁመና ስላለን እነዛን ስራዎች እንግዲህ በቀጣ ጊዜያትን አጥናተን እንደምንቀጥል በዚህ አጋጥሞ ገጻለሁ። ህዝብን በአሳተፈ መልኩ እየተከናወኑ የሚገኙ ስራዎችን በማጠናከርም ፕሮጀክቶች በተያዘላቸው ጊዜና ጥራት እንዲጠናቀቁና የተጠናቀቁትም ወደ ስራ ለማስገባት በላቀ ቁርጠኝነት እንደሚሰራም አንስተዋል። በስራው ግዝፈትም በስራው ጥራትም ህዝብን ተጠቃሚ ከማድረግም አኳያ ከ2017 የተሻለ ስራ በ2018 እንሰራለን። ለዚህ ደግሞ አስቻይ ሁኔታ አለን ብለን እናስባለን። አሁን ያለው የህዝባችን እገዛና የህዝባችን ድጋፍ ደግሞ ከምንም በላይ አቅም ይሆነናል። ህዝባችን በእኛ ላይ እምነት እንዳለው አይተናል። በልማቱ ላይ ተሳትፎ ተጠቃሚነቱ በተረጋገጠ ቁጥር ደግሞ የልማቱን ለማገዝና ለመደገፍ ከምንም በላይ ቁርጠኛ እንደሆነ በተግባር ያየንበት ስለሆነ አሁን ያለውን የጀመርናቸውን ስራዎች የበለጠ ፍጥነታቸውን ጨምረን ጥራታቸውን ጨምረን አሁን ባለው ፍጥነት ደግሞ በተሻለ ሁኔታ የምንዳመር ከሆነ ያን ለማሳካት በተሻለ ቁመና ላይ እንዳለ ያው ግምገማችን አመላክቷል።